አው ይኸውልሽ፣ ጻድቅ አይደለም ይኸውልሽ። ፍረጅ ፍረጅ፣ አሁን እነሱ ፕሮፋይል አደረጉና ምን አሉ? የሚሳደብ ሰው እዚህ ቤት። እኔ ደግሞ ቅመሟ ስትነካ አፌ ያመልጠኛል አልኩኝ። አንችም ስለምትናገሪ ቲጂ ለንደናም ስለሚወጣት እዛ ቤት አትግቡ፣ ከበውጭ ስታገኟ ሰላም በሏት።

የመጀመሪያው አለች አላገኘሁትም ነበረ። የሁለተኛው አገኘሁት በጣም አለች። ብቻ ደስ ይላሉ። ፈጣሪ ጠብቃቸው። ንጉሱንና ንግስቷን የሚሰድብ

አረ እኛ ማንንም አናነሳም። በእናትሽ እኛ ደክሞናል፣ ሰልችቶናል፣ አንቀጥቅጦናል፣ ቋቋስ ብሎናል በቃ እንደዚህ እንደማ ያለ ተበራሳችን በቃ ከባለጌ ጋር ወርደን መገኘት ስለሌለብን እኛ በራሳችን ሙድፈታ የሃይሊ በራሳችን መስጋን እና ብሩኬን ማንሳት ሌሎቹ መተው ነው። ንቀን ተዋቸው። አረ ምን አገባን? እናቴ አስቱ እያወራችሽ ነው ብለን እያለችሽ ነው ያዳምጫት ወያቱ የኔውት ሀናን እኮ አልወድሽም ማለች። ምን ልበላት? ምላሹ ምን ይሁን? እኔ ጋር ታዲያ ምከሪ። ቆይ ቆይ እንግዲህ እየውልሽ ፍረዱን፣ ፍረዱን ይኸውልሽ፣ ብለኝ ፍረጂ፣ ፍረጂ። ሰው ነኝ አደለም? ሰው ነኝ። ቆይ ልንገርሽ። ሰው ሳለን መሳፈር አይቀርም አደለ? አሁን አልሳሳትም አልልም። አስቴር ቤን ለመግባት አሉ አልቆይ ልንገርሽ። ሲባል እንግዲህ እኔም ሳሳት አስትዬ ከማስቀይማት በውጭ ሳገኛት አስትዬ እንዴት ነሽ? ቆጆ ልሻለው አፌ ያመልጠው እኮ መሳደብ አንሸዋንሳደብ እንዳትሳደቡ ያልነው ያሉት እንጂ ሙ ጻዲቅ ነን ያሉት

እንጂ እኛ ከወረደ የሚወርድ መሳደብ ሳይሆን ያው የናክሴር እኮ ተቃውሜ አደለም እኮ ቲጂ የሚያመጣችው አውቄ ፍራንክ አደርጋለው ብዬ ነው የወረድኩት። እመለሳለሁ ስል ደግሞ ስራ በዛብኝ እንጂ ለመሰል ሲያመጡ ግን ደስ ይላል። አስቱ ባመጣችው ፎቶ እኮ አይተሻል። አሁን ያመጡ ድራማ ነው አይተሻላል። የናቴ ልጅ የብሩኬን ፎቶ አርገው እንደሚሳደቡ እንደዛ፣ የአንችም ላይ እንደዚህ ብታረግ የአንቺ ቤት ሌላ ያን ፎቶ ተጠቅሞ ሌላ ቦታ ሊሰድ ይችላል። ገባሽ በዚህ እኮ ልክ አንድ ጉርብ በሆነ ነው የሰው ጉርብትና እንዳናስገባ እንዲለየን አንድ ፎቶ ደግሞ እንጂኛ በቃ ምናምን

ያንቺም እንደዚህ ቢሆን አንድ አይነት ሆኖ እንደዚህ እንተዋወቃለን። በዚህ እንስማባለንእጥጥሩጥጌጋ የምንደዛ እዚህም እንደዛ በጣም አንድ ግሩፕ አድርገን አንድ ግሩብ ስለሆንን እንጫወታለን ማለት ነው። እኛ አንድ ሁለታቸውንም እኩል ስለምንወድ ያው ለአንዱ ስትይ አንዱን ተወጂአለሽ፣ ገባሽ ለአንዱ እኔ ብሩኬን ወድጄ ሀይሚን አልጠላም። እስከወደድኩ ድረስ ሀይሚንም መውደድ አለብኝ። ስለዚህ ሀይሚን ወድጄ ብሩኬን መጥላት የለብኝም። እሷ የምትወደውን ደስ የሚያሰኛትን ከወደዱ እስከምናምኑ ይባላል አማራ ሲጠርት። ስለዚህ ደስ ይላል። አሽኖኮ የኔ ቆንጆ የዲ ጠርጓች ሁሉም ጉሩብ ላይ ተሳትፎ አይተናል። ያደርግልክ እንደዚህ እንደሆነ ብ

በጣም ቆንጆ አባችሁ ማርያምን ነው መሳደብ። ለነገሩ የሴጣን ነው። ለጋ ቲክቶክ መንደር ሰዎች የለኝም አልወድም የሚለው እውነት ነው። ተሳደብ ያደርግሻል፣ ባለጌ ያደርግሻል፣ ወራዳ ያደርግሻል። ስለዚህ አሁን ወራል ሞላኝ።